ቤተሰቦቻችን በጥያቄያቸው መሰረት በዩቲዩብ መተናል። አዳዲስ ቪዲዮ ሊደርሳችሁ የደወል ምልክቱ መከታተል ስ እሺ። እኔ ሀሊ ይባላለሁ። እኔ ነው ይባላለው። በጣም እርግጠኛ ነኝ ብዙ ዩቲዩብ ቻናል አይታችኋል፣ ብዙም ነገር ሰምታችኋል። ዛሬ ግን በእኛ በራሳችን ዩቲዩብ ተከስተናል። የዩቲዩባችን የመጀመሪያ ቪዲዮስ ከመሆኑ መጠን ኦፊሻሊ ዛሬ ስለኛ እነግራችኋለን እንደተዋወቅ እንዴት ተጠባበስ፣ የግቢ ህይወታችን የትዳር ላይፋችን ነው። አሁን ደግሞ ልጅ ወጀናል። ምን ይመስላል? አብን ቆይ መጀመሪያ ቡና አንነግዳም። የቡና ጣዕሙ ከድምፁ ይባላል። በሪሌሽንሽፕ ስምንት ዓመት ቆይተናል። በትዳር ደግሞ ወደ ሁለተኛ ዓመት እየሄድን ነው

ከዛ በኋላ ከጓደኛዬ ጋር ነው ያያት ስታልፍ ምናምን። ከዛ ፌስቡክ ማውራት ጀመርን። ቀጠለ ቀጠለ፣ በዋትሳፕ እንገናኝ ተባባልን። ተገናኘን ለልደቷ ቀን። ከዛ አሪፍ ጊዜ አሳለፍን። ከዛ የሆነ ሰዓት ላይ ሳናስበው ሪሌሽንሽፕ ጀምረን አገኘን ነው። መጀመሪያው ግቢ የነበረን ካፌ ተጨመረ ከዛ ውጭ እየበላን ስንከፍል እናቴ ገንዘቡ ማለት ነው ማልቻለሁ ስለዚህ ምን አስብን ለምን አንድ ክፍል እንከራይን እየሄድን ሁክ እያደረግን ለምን አንበላ እጫና ነገር አለ ተባባለን ከዛ ሽንኩርት ቲማቲም ምናምን ዘጭ አረግን ስቶፋችን ዘጭ አረግን ከዛ አንድ ቀን ኮከረ ሁለት ቀን ኮከረ ሶስት ቀን ኮከረ ሁለት ቀን አምስት ቀን ስድስት ቀን። ከዛ የሆነ ሰዓት ላይ ከቃቀው ኮኪንግ ጎበዝ እንደሆነች ይችላል። ከዛ ነው ኮክ ማስጠላ። ከዛ ማለት ነው የሆነ ጊዜ ላይ እቃ ያጠፋው ነበር እና መረረኝ፣ መረረኝ፣ አይገጻችሁም። መረረኝ ከክላስ መጥቼ ይቀርባል ነው። ከዛ ኖይል መጣ እና ምን ሆነሽ ማለት ነው። እኔ የምልህ አልኩት በቤት እንደተከራይተን ምግብ እንስራ ያልኩት እኔን ታሰራኝ እንደምት ለላችሁ በቃ እኔም የሆነ ቃሎ ምን ልበላው ጠፋኛ ምን ታሰራ እንደዛ ነው ወይ እኔ እኮ እንደዛ ስቤ አይደለም እኔ ኮክ ማድረግ አልችልም እና አስተምሪኝ ያለ ከዛ እሽ በቃ አልኩት ከሽንኩርት በላይ ጀምሮ ቲማቲም ከታጠብ ጀምሮ ምስያ መማር ጀመርን ማለት ነው እና ከዛ ጊዜ በኋላ ህይወት ቀላል የተበላችሁ ሼር እየተደራረግን ሰኞ እሷ ማክሰኞ ክላስ ሲመጣት ፈተና ሲኖራት አንድ እንትን እየተባለ የተቀያየርን መስራት ጀመረ። ከአስራ አንድ ዓመት በፊት ነው ይወት የተፈጠ

እንዴ፣ ምንድነው ምናረገነኛ ልንገባበት አይቻልም። መግባት አችልም ነው ከዛ ምንድነው ስንላቸው ሰዓት አልፏል። በአምስት ደቂቃ እኮ ነው በፈጣቸው ሰው ነ ምን ይሆናል? እዛ የዋላችሁበት እደሩ ይሆናል። ብር የለ ሻይ እራሱ አንድ ለሁለት አንድ እሱ ይዘን ነበር የወጣ ነው። እዛው የዋላችሁበት ደሩ ተባለን። ከዛ ተማፀናቸው አንሰማ ማሉ። ከዛ ምን አይዲያ ሰጡን፣ አይዲያችሁን አስረክባችሁ መኖር ትችላላችሁ ተባለን። ከዛ አይዲያችን ሰጠናቸው። ከዛ ገብተን ማለት ከዛ በነጋተው መጥታችሁ አይዲያችሁን ሰጡ ተባለ። ከዛ በነጋተው ሆግ ተክያለን ስንሄድ ተፈርዶብናል። እኔ ሰላሳ ሰዓት ተፈረደብኝ፣ እሷ ደግሞ ስልሳ ሰዓት ተፈረደባት። ለምን ሲባል ፎቶዋ ሲታይ ማለት ነው። አንቺ ትሳሪያለሽ ተፈርደሽ። ለምን ሲባል ጥፎ ቃዎችን

ስለዚህ ስ አመቱን ሙሉ ስትኮተኩትና ማለት ነው። የግቢን ጠበቅ የግቢን ጽዳት መጠበቅ ወይም መኮትኮት ሊሆን ይችላል። አበባ መትከል ሊሆን ይችላል። ውሃ ማጠጣት ሊሆን ይችላልእና ከብድ ከብድ ያሉ ስራ ጥንቻ የሚፈልጉ ስራዎች ናቸውእና እኔና ሀሊ ኮፍያችን አድርገን ግቢ ስንኮተኩት ውሃ ስናጠጣ ደስ የሚል። ኤክስፒሪንስ ነበረ። ከዛ ሄዶም ማከረ የዶርም ልጆቹን ማከረ፣ ምን ላድርግ ምናምን ሲል አንተ እና እኔ የመጀመሪያ ጊዜ ነው። ከዛ እሱ ገሄደን በሀገር በቃ ቻልን፣ ደከመን። እሷም ያማታል እኔም አልቻልኩኝም እና ምን እናደርግ ሲሉ አይ አይቻልም ሲል በቃ እኔም እሷም አዋተን። ያለችን እቺ ናት፣ በጦር ነበረች። ከእሷ አምሳ ብር ከእኔ አምሳ ብር አዋተን። ኪስ ውስጥ የደረ ኪስ ውስጥ በቃ ዘጠና ሰዓት በሶስት ቀን ጨመሰልላቸዋልቆየተምናመጠናለእናዚ አይዲያችን ተመለሰልና መ በቃ የማይረሳ የማይረሳ ኤክስፔሪንስ ነበረ። አን የመጨምሩ ይገጠመኝ ጊዜ ግቢ ስነሳ ገንዘብ የለንም ገንዘብ የለንም ነው የምንለው፣ ግን ተማሪዎች ነን አንድ ብዙ አይላክላቸውም እንደምታስቡት። ሲቀጥር ደግሞ ገና የገንዘብ ማኔጅመንት እየተማረ የሆነ ቀን በጣም ተቸግረን ነበር። ምንም ብር አልነበረንም። ከዛ በቃ ዛሬ እራት ከምንበላ ለምን ወክ አንበላ ተባባልን። ይለቅ ወክ ብራ ላይ። ስለዚህ በራት ምትክ ወክ ወጣን። ልክ ወክ እየወጣን እያለ መሬት ላይ ስንት ብር ነው? ወደ ሁለት መቶ ምናምን ብር አገኛለሁ ማለት ነው። ከዜሮ ወደ ሀንድረድ ማለት ብሪዘን አባቴ ወደ ከተማ ሩጫችን ወይ አጠገባችንን የኔ ነበረች። በአንድ እርምጃ የእሷ ነበር። ስለዚህ ከዛ ማለት ነው እኛም በዛ

ፈተናዎቼን ሁላ ኤክስ በኤክስ እያደረገ አስተያየቶችን ሁላ ዜሮ ዜሮ እያደረገ ምናምን ሰጠኝና፣ በጣም ማለት ሳስበው፣ ወይኔ ጉዴ በአንድ ትምህርት ምክንያት ፌል አረግ ወደ የሚለው በጣም ጀጋ ውስጥ ገባ እና ግን ግን ተቀለም ማለት ነው። በጣም ደፋር ነኝ፣ በጣም ደፋር ነኝ፣ በጣም ቆራጥ ነኝ፣ ጠንካራ ነኝ ብዬ አስባለው። ጉራርነት ተቀለህ ማለት ነው። ያ እድሜ አይ ቲንክ ሃያ ሃያ አንድ ሳምቲንግ እሆናለሁ ግን በራሴ ምንስብ ምንድነው ማለት ያለብኝ ኤቪደንስ መሰብሰብ ነው ያለብኝ። ስለዚህ ያልኩና ከሱ ጋር ሆኜ ቮይስ ሪከርድ ቀዳው አሳይመንቶችን፣ እንደዚህ ያረገብኝን ሰበሰብኩ። የተደራጀ ስለላ ስነስርት ሰራ። ከዛ የእሱ አለቃ ጋይቼ ፈተና ፈተና ነው ችግር ያለው ግን ፋይናሌ የሆነ ጋር ቢሆን እወቁልኝ ከእኔ ጋር ችግር ስላለበት ነው። ጊዜ ሪኮርዲንጎን አሰማው ፈተናዎች ምናምን ኤክሳይረገብኝ ምናምን አሰማውና ሬዲ ሆኜ ሄድኩ። እንደ አጋጣሚ ይሄ ነገር ባጭሩ ይቀና። በቃ እኔና አንተ አብረን በመሆናችን እርግጥ ብዙ ፈተና ገጥመው ነው። ካምፓስ አብረን መሆናችን ነገሮችን አብረን እንድንጋፈጥ አድርጎናል።

አዳዲስ ነገር የምታውቁበት ማንነታቸው የምትለዩበት፣ ስራ የምትገቡት እና በዛ እድሜ መታወቃችን ደስ ይልናል። ካፌ ስንገባ አንድ ላይ አንድ ላይ ሁሌም አንድ ላይ እና ቤስት ፍሬንድ ባ ይ አንድ አመት ጠንካራ ያበየ ይሄ የሚገርማችሁ ነገር ግቢ እየነበረን ራሱ ቁጭ ብለን እናስብ ነበር ወደፊት ህልማችን ምንድን ነው፣ ሀሳባችን ምንድነው፣ ምን መሆን የምንፈልገው። ምንም ሳይኖረን ሳር ላይ ቁጭ ብለን ፀሐይ የደረደበ ቁጭ ለእኛ ፒክኒካችን ነበረ። እዛ ላይ ቁጭ ብለን እያወራ ስለ ፊውቸራችን እናለም ነበር፣ እና ደስ የሚል ጊዜያቶች ነበሩ፣ የዛን ጊዜ ማለት ነው። ከግቢ ተመርቀን ወጣን፣ ግራጁዌት አረግን። ምክንያቱም

እናልባችሁ ተመረቀን ስመጣ በጣም ከብዶ ነበር። በሳምንት አንዴ ነበር የምንገናኘው፣ ቅዳሜ ኦር እሑድ አንዳንድ ጊዜ ቅዳሜ እሑድ ምስለማይሞች ማለት ሆነ። ከዛ በቃ ማሬ እስከ መቼ ነው ተለያይተን የምንኖረው? እና መወሰን አለብን፣ አብረን መሆን አለብን ነበት። እሱ ደግሞ ትንሽ ጨራ ነበረበት፣ እንደ ወንድ ቶሎ ዘሎ ላይፍ ውስጥ መግባት ከባድ። ወንዶች መቼ እስከኔጋ ተስማማታት ከሴት ጋር ተጋብቶ በአጭር ጊዜ ውስጥ አሁን ከግቢ ከወጣን ገና አንድ ዓመታችን ነው። ስራ በደንብ አላያለም፣ ኪሳችን አልሞላም፣ ወደ ዓላማችን እየሰራን ነው እና በአሁኑ ሰዓት የቤት ኪራይ በጣም ውድ ነው። ይሄ ሁሉ ስናስብ በጣም ከባድ ሆነ፣ ለእኔ ማለት ነው። ይሁም የገባችሁ ማለት ነው። ብዙ ነገር ምን ነገር አልፈለግም። በቃ ሁሌ ነበርትዘለ አንድ ክፍል ቤት ካለች ቀይነች ነገር በቃ በጣም ህይወትን ደስ የሚለኝ ባህሪያ፣ በጣም ይገርና ስልሽ፣ ሪስኮችን በጣም ትወስዳለች። የሆነ ነገር ካለ ትዘላለች ወዲያው ማለት ደግሞ፣ ትንሽ ሎጂካል ፐርሰን ያስባል ባይሆንስ፣ ቢከብደንስ የሚለው ነገር ደግሞ ከገባን በኋላ ነው ይሆና ሳካ ታስበ ሱነ እና ደስ የሚል ግንኙነት ነው። ቤተቶቻችን እዛ ከዛ ገባን ስናስበው የቤት ኪራይ ሰባት ሺህ ምናምን አካባቢ ነው፣ ደሞዛችን ሰባት ሺህ ነው፣ ተደምሮ አስራ አራት ሺህ ነው። ከኔጌቲቭ ሰባት ሺህ ገባን። ስለዚህ የቤት ኪራይ ደሞዛችንን የቤት ኪራይ ላይ ሊከፍል ነው ማለት ነው። ከባ ነው። ከዛ እሺ፣ ምን ለወሰንን? ሁለታችንም መውጣት ከፈለግን የተሻለ ነገር ማረጋነ ሁለታችንም የተሻለ ነገር መፈልግ ጀመረን ማለት ነው። እንደ አጋጣሚ በቃ ይህን ጊዜ የሚስለሆነ መሰልን ሁለታችንም እራሳችንን አፕግሬድ አድርገን ወደ ፈለግ ነው። በቃ የምፈልገው ሁለታችንም ደስ የሚል ስራ ልፈልግ ነው ገባል ማለት ከዛ የገባንበት ቤት ኮንዶሚኒየም አንድ ክፍል ቤት ናት። እና በቃ ማለት ቤቱን እኔ ነው እየፈለኩት እና የሆነ ጊዜ የሆነ ስታዩት በቃ ይሄ ነው የምትሉት ሆነ ውስጥ የሚነገራቸ ነገር አላለ ቢ የሆን ተሰጠ ሴት ነው ያስባለው። እና አየሁት ክፍሉ በጣም ወደድኩት። በቃ ይሄ የኛን መሆን አለበት አልኩ። ወትሰንኩ ብር አውጣ ተባለ የሶስት ወር እና ዘጋ ነው እና የሚገርማችሁ ማለት ነው ቀለሙን ራሱ እራሳችን የቀባ ነው። ቆይ እዚህ ጋር አስቀምጥላቸዋለሁ። ቀለም ጨርሰን ቀባ ነው ራሳችን። ምክንያቱም ተይ እንኳን ንበር ወይኔ፣ ቋጣሪ ሰዎች ነበር። ቋጣሪነት ሳይሆን አርቆ አሳቢነት። እኔ ቋጣሪ የሚለውን ቃል ቋጣሪ መሆን አለበት ነበርን። ቀለም እየቀባን ቤቱን ያጸዳል ነበር በነጋቱ አዲስ ዓመት እንደሆነ ማለት ነው። ከዛ ስናስበው ይሄ መቼ ነው መሰላችሁ? ሽማግሌ ከምንላቸው ትንሽ ጊዜ ገና መጀመሪያ ሽማግሌ ሲናቅ ቤታችን አስተካክለ መሆን አለበት። ስለዚ በቃ እንቺመት የኛ ናት አለና በቃ እንዴት ልበላችሁ፣ ዝልል ብለን የገባነበት እና ዝልል ስላችሁ ደግሞ ብዙ ነገር ሳኔዝ ነው የገባ ነው ትንሽ በጣም ጥሬ ነው መጀመሪያ ይዘን የገባ ነው። ዋይፋያችን ግድ ነው ሄደ። አንተ ፒሲ ነበረች ከግቢ ዘጠኝ ዓመት ሙሉ አብራኝ ቆየች። ፒሲ ነው ነበር ፊልም ስናይ ጎረቤት እያንኳኳ ደምጽ ቀንስ ቀና ስ ምናረግ ማለት ግን በጣም እ ሲንፍል ነበር እና እኔ እንጃን አላውቅም። እኔ መመክራችሁ ከቻላችሁ ቤታችሁ ፋርጋችሁ ሞልታችሁ ግቡ፣ ካልሆነ ግን ከትንሽ የሚቻላል ያው እዚህ እኛ ምስክሮች ነው አንድ ወር እየጠፈቀን ደቦች ነጠረቀመን በአንድ ወር አልጋ ላይ፣ በአንድ ወር ቁምሰጠን፣ በአንድ ወር እያደረገን፣ በስድስት ሰባት ወር ነው የተወሰነ የሚባል እቃ አሟልተን ጨርሰን። ያው ሰርግ መደረግ አለበት ሽማግሌ ተልኳል፣ ሰርግ ይደገስ። እሺ፣ ችግር የለውም አጠራቅመን አጠራቅመን ሀምሳ ምናምን ነበረች። ሰርግ አዳራሽን ጠይቅ አዳራሽን እሚሆን መቶ ሺህ ነው። መጀመሪያው ማይሆን ነገር እዚህ እንጠይቃለን። ችግር የለውም አሪፍ አዳራሽ ስናገኝ፣ መጠጥ ከራሳችሁ ነው በጣም ከባድ ሆነ። ከዛ ሰርግ መደረግ አለበት የግድ

በጣም ከባድ ነው ሚገርማችሁ ማለት ነው የሚገርማችሁ ምን እሱ ከሀ እስከ ፐ ድረስ አብሮኝ ነበር በዚህ አጋጣሚ ወደ አቋረጥኩሽ እናቶች ልጅ ለመውለድ የምታረጉት ትልቅ የሆነ መስዋዕትነት በጣም በጣም የሚደነቅ በጣም ከባድ ከባድ ግን ብዙ ሰው እንደው ማለት ነው ባልየው መግባት የለበትም ይላሉ ማየት የለበትም ምናምን ይላሉ እዚህ ላይ ምንድነው መስተያየት ለእኔ ለእኔ ባል ገብቶ ማየት አለበት። እኔ ያቻለው ሰው ለእዛ ነው ለሚስቴ በጣም ምንከባከብ በጣም ወዳት የበለጠ ፍቅር እንጨምራለን በእኔ ማለት ምክንያቱም የሄደችበት መስዋዕትነት ቤቢን ለማምጣት በጣም ከባድ ነው። በጣም አመሰግናለሁ። ለምን መሰላችሁ? ሁሉም ቦታ ላይ እሱ ነበረ። እሱ ባይኖር ኖሩ በእርግጠኝነት ጨክኜ ወደሚሳይ ነበር እና እዚህ በጣም አመሰግናለሁ። ልጅ መጣ። አሁን ደግሞ አዲስ ምዕራፍ ጀምረናል። አዲስ ምዕራፍ ማለት ፋሚሊ ሆነናል። ከሁለት ወደ ሶስት ተቀየ ወራጅ አለ እና ሶስት ሆነናል፣ እና ትልቅ ፋሚሊ የሆነን ነው። እግዚአብሔር ብሎ ትልቅ ደረጃ እንደርሳለን ከእናንተ ጸሎት ጋር ሸቢት ትዳር ላይ ፓርትነርሽፕ መተጋገብ ያለው ትዳር ህይወትን ያቀላለ ነው። ከአንተ ጋር ትዳር ማለት ሰው እንደሚያወራው ሳይሆን ከጓደኛችሁ ጋር አንድ ቤት የሆነ እንግዲህ ባጭሩ ባጭሩ ይባላው ባጭሩ ታሪካችን ይሄ ይመስላል። እውነት ለመናገር በጣም ብዙ ያልተነገረ፣ ብዙ የሚያስቅ፣ ብዙ ያሳዝን፣ ብዙ ታሪኮች አሉ። እንደገጽ ከፈለጋችሁ ኮሜንት ላይ እስከምትሉ መቀጠል እንችላለን። በሚቀጥለው ደግሞ በተለያዩ የቪዲዮ ኮንቴንት የኩኪንግ ቪዲዮ ሪቪው ስናደርግ የተለያዩ ቪዲዮዎች በፊት እንገኛለን። እንወዳቸዋለን ሰብስክራይብ ማረጋገጅ ሴት